ብዛትና የሰውነታችንን ክፋት ተመልክቶ ሳያጠፋን እድሜ ለንስሐ ሰጥቶ ከአራቱም ማዕዘናት በዚች በቅድስት ሀገር፣ ኢየሩሳሌም በተለይም አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ለድነት ዓለም ለቤዛ ዓለም በተሰቀለባት በቀራንዮ በጎልጎታ እንድንሰበሰብና ስሙን እንድንጠራ ቃሉን እንድንሰማ በረከተ መስቀሉን እንድንቀበል የረዳን የፈቀደልን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔር ስለማይነገረው ስጦታው ክብርና ምስጋና ይግባው አሜን። በቅድሚያ አምላካችን እግዚአብሔር ሁላችንን በቸርነቱ ጠብቆ እንኳን ለብርሃነ ስቅለቱ በዓል በሰላምና በጤና አደረሰን አደረሳችሁ። እስቲ እዚህ አደረሰንን አምላካችን እግዚአብሔርን ወንዶች በጭብጨባ ሴቶች በእልልታ እዛም ሁላችሁ ልጆቻችሁን አጨብጭቡ በደስታ ቃልም ለእግዚአብሔር ልል በሉ ተብሎ በዳዊት መዝሙር መዝሙር 46 ቁጥር አንድ ላይ ተመዝግቧል። ለእግዚአብሔር ክብር የሚያጨበጭቡ እጆች ይባረካሉ፣ ለእግዚአብሔር ክብር ልል የሚሉ አንደበቶች ይባረካሉና አሁንም እባካችሁ ይህንን ቀን ያሳየንን በዚች በቅድስት አገር በኢየሩሳሌም በተለይም በዚህ በቀራንዮ እንድንገኝና ይህን በረከት እንድንቀበል እንድንሳተፍ የረዳንን የፈቀደልንን የአባቶቻችን የቅዱሳን አምላክ የሰራዊት ጌታ እግዚአብሔርን ከልብ በሆነ ምስጋና በደንብ አድርገን እናመስግነው። አንዱ የምስጋና መስዋዕት ነው። ምስጋናን የሚሰዋ ያከብረኛል ተብሎ በዳዊት መዝሙር መዝሙር 49 ቁጥር 23 ላይ ተመዝግቧል። ስለዚህ ከከንፈሮቻችን ለአምላካችን ለእግዚአብሔር ሁልጊዜ የምስጋና መስዋዕት ልንሰዋ ያስፈልገናል። በተለይም እግዚአብሔር በቸርነቱ ለዚያ ክብር ቢያበቃን ከሞት በኋላ ባለው ሕይወት ከመቃብር በኋላ ባለው ትንሣኤ ሥራችን ምስጋና ነው ለሰማያውያኑ እንደ እሳታውያኑ እንደ ብርሃናውያኑ እንደ ቅዱሳን መላእክት እግዚአብሔርን ቅዱስ ቅዱስ ቅዱስ እያልን እያመሰገን ነው እንኖራለንና አሁንም ስለማይነገረው ስጦታው በሙሉ አምላካችን እግዚአብሔርን ለሦስተኛ ጊዜ በደንብ አድርገን እና ችን የእመቤታችን የቅድስተ ቅዱሳን የድንግል ማርያም የወላዲተ አምላክ ረድኤትና በረከት ለዘላለሙ በሁላችን ላይ አድሮ ይኖር። ገብረ ሰላም በመስቀሉ ወትንሣኤሁ አግሃደ። ሰላምን በመስቀሉ አደረገ ሰላምን በመስቀሉ ሰራ፣ ሰላምን በመስቀሉ መሠረተ፣ ትንሣኤውንም አሳየ፣ ትንሣኤውንም ገለጠ እያሉ ሊቃውንቱ አሁን ሲያዜሙ ነበረ። ይህንን የዘመረው ኢትዮጵያዊው ጥዑመ ልሳን ፈልፈለ ማህሌት እንዚራ ለቤተ ክርስቲያን ባህረ ጥበባት አባታችን ማህሌታዊው ቅዱስ ያሬድ ነው። ከዚያ የተወሰደ ነው። ገብረ ሰላም በመስቀሉ፣ በመስቀሉ ሰላምን አደረገ፣ በመስቀሉ ሰላምን ሰራ መሠረተ ማለት ነው። እንግዲህ ሁላችንም እንደ ተከታተል ነው ሰሞኑን በሙሉ ሰሙን ሕማማቱን ስንከታተል ቆይተናል። አስቀድሞ አባታችን ሊቀ ነቢያት ሙሴ በሕግ መጻሕፍቱ ከጻፈው፣ አባታችን ክቡር ዳዊት በመዝሙራቱ ከዘመረው፣ ቅዱሳን ነቢያት በየዘመናቱ በትንቢት ከተናገሩት እየተነበበ ልባብ ብቻ አይደለም፣ ጥሬ ቃል ብቻ አይደለም፣ ትርጉም ጭምር በስፋት ተነግሯል። በድንገት ወይም በአጋጣሚ የሆነ ነገር ስለሌለ ማለት ነው። ሁሉ በውበት ስለተከናወነ ዛሬ ደግሞ የምስራቹ ቀን ደርሰናል። በእግዚአብሔር ሸርነት ማለት ነው። ስለዚህ ገብረ ሰላም በመስቀሉ በመስቀሉ ሰላምን አደረገ በሚል ርዕስ ጥቂት ደቂቃዎች ከኔ ጋር አብረን እንቆያለን። በተለይም ስለ ዛሬው ነገር ነው የማነሳው። በመጀመሪያ ሰላምን በመስቀል ያደረገው ሰላምን በመስቀል የሰራው የመሰረተው፣ ሰላምን በመስቀል የሰጠው የሰላም አምላክ የሰላም አባት የሰላም አለቃ የሰላም ንጉሥ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። ይህ የሰላም አምላክ ሰላሙን እንደሚሰጠን አስቀድሞ በቅዱሳን ነቢያት አንደበት ተነግሮ ነበረ። ነቢየ እግዚአብሔር ቅዱስ ኢሳይያስ ትንቢት በሚናገርበት ዘመን በትንቢተ ኢሳይያስ ምዕራፍ ዘጠኝ ቁጥር ስድስት ጀምሮ እንዲህ አድርጎ መዝግቧል ሕፃን ተወልዶልናልና ወልድም ተሰጥቶናልና አለቅነት በጫንቃው ላይ ይሆናል፣ ስሙም ድንቅ መካር፣ ኃያል አምላክ፣ የሰላም አለቃ ተብሎ ይጠራል ብሎ ተናግሮ ነበረ ገና አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ እናታችን ከመቤታችን ከቅድስተ ቅዱሳን ከድንግል ማርያም ከመወለዱ ከሰባት መቶ ዘመን አስቀድሞ የተናገረው የትንቢት ቃል ነው። እግዚአብሔር የራቀውን አቅርቦለት የረቀቀውን አውልቶለት የተሰወረውን ገልጦለት ወደፊት ሊሆን የነበረውን ነገር ከመሆኑ አስቀድሞ እንደሆነ አድርጎ ተናገረ። ይህ ሕፃን ያለው አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ ነው። አዎ መካር ነው አለ። ኃያል አምላክ ኤልሻዳይ፣ ካሀሌ ኩሉ፣ ሁሉን ቻይ የሚሳነው ነገር የሌለ ነው አለ ስሙ ድንቅ ነው አለ። ከስሞች ሁሉ በላይ የሆነ ስም ነው ድል አድራጊ ስም ነው። ሄያው የሆነ ዘላለማዊ ስም ነው። አሸናፊ ስም ነው። መድኃኒት፣ መቤዝው አዳኝ የሆነ ስም ነውና ስሙ ድንቅ ነው አለ የሰላም አለቃ ነው የዘላለም አባት ነው ብሎ ተናገረለት። አው የሰላም አለቃ የሰላም ባለቤት የሰላም ምንጯ እሱ ነውና እስቲ በሉ ከኔ ጋር አባጋችሁ እርሱ በሉ እርሱ ሰላማችን ሰላማችን ነውና ነውና የሐዋርያው የቅዱስ ጳውሎስ መልእክት ወደ ኤፌሶን ሰዎች ምዕራፍ ሁለት ቁጥር አስራ አራት ላይ የተመዘገበ አይለቃል ነው። እርሱ ሰላማችን ነውና እርሱ ራሱ ሰላማችን ነው። ራሱ ሰላማችን ነው ወገኖች። ሰላም አለው ሰላም ይሰጣል ብቻ አይደለም። እርሱ ራሱ ሰላም የሰላም ምንጯ ነው፣ የሰላም ባለቤቷ ነው። ይሄ ነው እንግዲህ ዛሬ ግብረ ሰላም በመስቀሉ ብለን ያልነው ሰላምን በመስቀሉ አደረገ። ማን? ሰላማችን፣ የሰላም አባት፣ የሰላም አምላክ፣ የሰላም አለቃ፣ የሰላም ንጉሥ፣ ሰላማዊ ኢየሱስ ክርስቶስ ማለት ነው። እርሱ ሰላማችን ነውና ሁለቱን ያዋሃደ ይላል በአዋጅ የተነገሩትንም ትእዛዛት ሽሮ በመካከል ያለውን የጸብ ግድግዳ በሥጋው ያፈረሰ ይራል። ለድኅነተ ዓለም ለቤዛ ዓለም በዕለተ ዓርብ በቀራንዮ ኮረብታ በዚህ ስፍራ በዕፀ መስቀል ላይ ተሰቅሎ የጸብን ግድግዳ አፈረሰ። ሁለቱን ያዋሃድ አለ። ሁለቱን ያለው ሕዝብንና አህዛብን ነው። ሕዝብ የተባሉ ቤተ እስራኤል በግዝረት አህዛብ የተባሉ ደግሞ ፍልስጤማውያኑ በቁልፈት ተለያይተው ይኖሩ ነበረ። ሕዝብ እግዚአብሔር እስራኤል ዘስጋ በእግዚአብሔር ስም ተጠርተዋል። በህገ ኦሪት ይመራሉ። ወንዶቹ በግዝረት ለእግዚአብሔር ተለይተዋል። አህዛብ ግን አልተገረዙም። በቁልፈት ይኖራሉ። በእግዚአብሔር ስም አልተጠሩም። ያለ ሕግ ያለ ስርዓት ስዶ ነው ይኖራሉ። እነኚህን ሁለቱን ነው ያዋሃደው። ሕዝብንና አህዛብን ሊያዋሂድ አንድ ሊያደርግ በዕለት አርፍ በቀራኒው መስቀል ላይ ተሰቅሎ እጆችን ለቺንካር ወደ ቀኝና ወደ ግራ ዘረጋ። ከዚያም ሕዝብና ሕዛብን አዋሃደ። የጸብን ግድግዳ ያፈረሰው ቅዱስ ሥጋውን ቆርሶ ነው። ክቡር ደሙን አፍስሶ ነው። ነፍሱን ለመስቀል ሞት አሳልፎ ሰጥቶ ነው። የጸብ ግድግዳ የፈረሰበት ምስጢር ይሄ ነው። ዋጋ ተከፍሏል ወገኖች። እንዲሁ አይደለም። የከበረ ደሙን አብስሷል። ቅዱስ ሥጋውንም ቆርሷል። ሁለቱን አዋሂዷል፣ አንድ አድርጓል። ይኸውም አለ አንድን አዲስን ሰው በራሱ ይፈጥር ዘንድ ይላል። እስኪ በሉ ይኸውም፣ በሉ አንድን አዲስን ሰው በራሱ ይፈጥር ዘንድ። እዚህ ጋ ጥቂት ነገር እናንሳ የሁላችን አባት አዳም ነው። የሁላችን እናት ሔዋን ናት። በመጀመሪያ በስነ ፍጥረት ጣሪ ሁላችንም ከአዳም እና ከሔዋን ተገኝተናል። የሰው ነቁ ምንጩ አዳም ነው። ሔዋንን እንኳ አምላካችን እግዚአብሔር ከጎኑ ነው አውጥቶ የሰጡት። ስለዚህ በስነ ፍጥረት በጥንተ ተፈጥሮ የመጀመሪያው ሰው አዳም ነው። የሰው ምንጩ እሱ ነው። ወረድልና አባታችን ኖህ ጋር ሲደርስ ሼም፣ ካም፣ ያፌት ተብሎ ለሶስት ተከፈለ። አባታችን አብርሃም ጋር ሲደርስ ደግሞ እንዲሆን አብርሃም ከጨዋይቱ ከሳራ ይሳቅን ወለደ፣ ደግሞ ከባሪያይቱ ከአጋር እስማኤል ተወለደለት። ያን ጊዜ ልዩነት መጣ። የጸብ ግድግዳ የምጨምር ወርዶ በአምላካችን በጌታችን በመድኃኒታችን በኢየሱስ ክርስቶስ ጥምቀት ህዝብና አህዛብ አንድ ሆነ። በእርሱ ስቅለት ህዝብና አህዛብ አንድ ሆነ። ሁለቱ ተዋሃዱ። ማለት ይሄ ነው። አስተውሉ። ዮርዳኖስ ልሂድ እስቲ፣ ሁለቱን ሊያዋሕድ አንድ ሊያደርግ በዮርዳኖስ ሲጠመቅ እርቃኑን ነበር። ደግሞ በቀራንዮ ኮረብታ ሁለቱን ሊያዋሃድ አንድ ሊያደርግ ሲሰቀል እርቃኑ ነበረ። ሁለቱን አዋሃደ፣ አንድ አደረገ፣ አንድ አዲስ ሰው ተፈጠረ። አሁን በክርስቶስ ቤዛነት ሁላችን አዲስ ሆነናል። አይሁዳዊ ግሪካዊ ማለት የለም ጨዋ፣ ባሪያ ማለት የለም፣ ሕዝብ፣ አሕዛብ ማለት የለም፣ የተገረዘ ያልተገረዘ ማለት የለም። ነጭ ጥቁር፣ ማለት ባለጠጋ፣ ደሃ፣ ጌታ ባሪያ፣ ወንድ ሴት ማለት የለም። ሁሉም በክርስቶስ ቤዛነት አንድ አዲስ ሰው ተፈጥሯል። ጥልንም በመስቀሉ ገድሎ ይላል፣ እነሆ ሰላምን ያደርግ ዘንድ ይላል። ጥል የተባለ የጸብ አባት የኃጢአት አባት የሐሰት አባት ነፍሰ ገዳዩን ሰይጣን ዲያብሎስን ድል አድርጎት ማለት ነው። ፀብ የተባለ መለያየትን፣ መበላላትን፣ መነካከስን አርቆ አስወግዶ ማለት ነው። በመስቀሉ ገደለ ሲል አንድም ምልክት በተባለ በመስቀሉ በእፀ መስቀሉ አዳምና እኛ ልጆቹ ክብር ባገኝንበት ዲያብሎስና ሰራዊቱ ባፈሩበት በድላችን አርማ በነፃነታችን ምልክት በቅዱስ መስቀሉ ማለት ነው። ሌላው በመስቀሉ ገድሎ ሲል መስቀል የተባለ መከራ መስቀሉ ነው። ስቃዩ ሞቱ፣ ስለኛ የከፈለው ዋጋ ሁሉ መስቀል ይባላል። ህዝብና ህዛብን አዋሃደ። በምድር ብቻ ያለ ነው የሰው ልጆች አይደለም ሰላም ያደረገው የሰው ልጆችን ምድራውያን ሁሉ እኛን ከሰማያውያን ቅዱሳን መላእክት ጋራ አንድ አደረገ ይላል። በዚህ በቆላስይስ መልእክቱ ምዕራፍ አንድ ቁጥር አስራዘጠኝ ላይ ቅዱስ ጳውሎስ የመዘገበ ነው። በምድርና በሰማይ ያሉትን ሁሉ አንድ ያደርግ ዘንድ ይላል። በመስቀሉ ደም ይላል። በእፀ መስቀል ላይ ተሰቅሎ ባፈሰሰው በከበረ ደሙ ፈሳሽነት ምድራውያን የሰው ልጆች ከሰሚያውያን መላእክት ጋራ አንድ አደረገ። ሰላምን ያደረገው ይህንን ሁሉ ነው። ከባህሪ አባቱ ከእግዚአብሔር አ ከባህሪ ወቱ ከእግዚአብሔር መንፈስ ቅዱስ ጋር፣ ከራሱም ከእግዚአብሔር ወልድ ከኢየሱስ ክርስቶስ ጋር ታረቀን፣ አስታረቀን ማለት ነው። እርቅ ተደረገ፣ ሰላም ተመሰረተ። በቀራኔው ኮረብታ በዚህ ስፍራ ተሰቅሎ ሁሉን ወደ ራሱ ሰበሰበ። አሁንም አለ የዚህ ዓለም ፍርድ ደርሷል፣ የዚህም ዓለም ገዥ ወደ ውጭ ይጣላል። እኔም አለ ከምድር ከፍ ከፍ ያልኩ እንደሆነ ሁሉን ወደ እኔ ወደ ራሴ እስባለሁ አለ። በዚህ በዮሐንስ ወንጌል ምዕራፍ አስራ ሁለት ቁጥር ሰላሳ አንድ ጀምሮ የተመዘገበ ይለቃል ነው የዚህ ዓለም ፍርድ ደርሷል ሲል በዲያብሎስና በሰራዊቱ ላይ ሊፈርድባቸው፣ ለአዳምና ለእኛ ልጆቹ ሊፈርድልን ማለት ነው ዳኛ